ሰላም ሰላም፣ እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ ደግሞ ባለፈው ካየነው ስለ ሀቢት ከተነጋገርነው ሌላ ክፍል ከአንድ መጽሐፍ ላይ የባለፈው ክፍል መጨረሻ ላይ እንደነገርኳችሁ ከአንድ መጽሐፍ ላይ አንዳንድ ነገሮችን ሞር በቃ አሪፍ የሆኑ ነገሮችን ማለት ይጠቅማል ያልኳቸውን አንዳንድ ለ፣ ብዬ ነግሪያችሁ ነበረ የመጽሐፉ መጽሐፉ አቶሚክ ሀቢት ይባላል። ይህ መጽሐፍ በጣም እንግዲህ በጣም እኔ ተነቧል በጣም ተነቧል ብዬ ከማሰባቸው መጽሐፎች ውስጥ አንዱ ነው። እንደገናም ደግሞ በብዙ ሰው እጅ ካየሁት መጽሐፎች አንዱ ነው። እንግዲህ ሰዎች ምን ያህል ያነበቡትን ነገር ይረዳሉ ምናምን የሚለው ነገር ያው እንዳለ ሆኖ ግን ብዙ ሰው ኢፌክቲቭ መጽሐፍ ነው። ከሀቢት የሀቢትን ፎርም ከማድረግ የተነሳ ወይም ደግሞ በሀቢት ዙሪያ ላይ ብዙ ነገሮችን ለማሳየት ሞክሯል። ሰውየው ጀምስ ይባላል ሰውየው ጸሐፊው። እኔ ደግሞ ከቻፕተር ፋይቭ ላይ ሞር አሁን ባለፈው ስነግራችሁ ሀቢት ምን ማለት ነው የሚለውን ከዲክሽነሪ ሪፍረንስ ተነስቼ ብዙ ነገር ለማለት ሞክር ያለኝ እና ሞሮፍ፣ በቃ ሀቢት እንዴት ዴቨሎፕ እናደርጋለን፣ ሀቢት እንዴት ይገለጣል፣ ሀቢት በሰዎች ላይ እንዴት ይገለጣል፣ ወይም ሰዎች ሀቢትን እንዴት ዴቨሎፕ ያደርጋሉ፣ እንደገናም ደግሞ ፊዚካል ሀቢት እንዳለ ሜንታል ሀቢት እንዳለ እንዲሁም ደግሞ የፕሮዳክቲቪቲ ሀቢት እንዳለ ለማየት ነው። ሀቢቶች ባለፈውም ስነግራችሁ ሜይ ቢ ካረሳችሁት ሀቢቶች የሆነ ቢግኒንግ አላቸው፣ ፎርም ማድረግ የሚጀመሩበት በቃ ብዬ ተናግሬ ነበረ እና አንድ እኛ ላይ የሚታየን ሀቢት የጀመርንበት አንድ ወቅት አለ ብዬ ተናግሬ የነበረ እና ሞር እዚህ ክፍል ላይም እዚህ ቻፕተር ፋይቭ ላይ ሰውየው አንድ ምሳሌን ተጠቅሞ የአንድ የታወቀ ሰውን ምሳሌ ተጠቅሞ እንዴት ሰዎች ከአንዱ ሀቢት ብዙ ጊዜ የምንጀምራቸው ሀቢቶች ዛሬ አሁን የማደርጋት ነገር ለአንድ ለሚቀጥለው ነገር ምክንያት እንደሆነች አናስተውልም። እና ብዙ ጊዜ ሰዎች አሁን የሚያደርጉት ነገር ለሚቀጥለው ነገር ምክንያት እንደሆነ ስለማያስተውሉ አሁን የሚያደርጉት ነገር ላይ ትኩረት አይሰጡትም። ግን አሁን ያደረጉት ነገር አንድን ሌላ ተጨማሪ ነገር ሊያመጣባቸው ይችላል ማለት ነው እና እዛ ቻፕተር ፋይፍ ላይ እንግዲህ ሰውየው እንዳልኳቸው አቶሚክ ሀቢት ላይ የተጠቀመው ማለት ነው አንድ ዲድሮት የሚባል ታዋቂ ኢንሳይክሎፒዲያ ጸሐፊ የነበረ ሰውዬን ታሪክ ተጠቅሞ ነው ሀሳቡ ሪፍሌክት የሚያደርገውና ይሄ ኢንሳይክሎፒዲያ ጸሐፊ በጣም በቃ በጣም የታወቀ ነው። አደ ሴም ታይም ደግሞ ገንዘብ የሌለው ሰው ነው። በጣም ሳንቲም ቸግሮት የሚኖር ሰው ነው። እንደ ፌመስነቱ አይደለም ኑሮ እና እንደዚህ በሚኖርበት ሰዓት ላይ እንደ አጋጣሚ የልጁ ሰርግ ይመጣል። ለልጁ የሚደግስበት ገንዘብ የለውም እና ፋይናሊ ግን ይሄ ሰውዬ ከአንድ አጋጣሚ በኋላ ህይወቱ በጣም ኮምፕሊትሊ ይለወጣል ማለት ነው እና ይህንን አጋጣሚ የፈጠረለት ደግሞ የልጁ ሰርግ ነው እና ለልጁ የሚያወጣው ለልጁ መደገሻ የሚሆነውን ገንዘብ እንዳጣ የሰማች አንድ ካትሪን የምትባል የራሻ ንግሥት አንድ ሺህ ዩሮ በአንድ ሺህ ዩሮ የእሱን የመጽሐፍት መዛግብት ልትገዛው ታስባለች ማለት ነው። ኦልሞስት ላይብረሪውን በጣም ታዝንለት እና ችግሩን ለመርዳት ስትል፣ ወይም እሱን ለማገዝ ስትል ላይብረሪውን በጣም አድናቂው ስለነበረች ላይብራሪውን ልትገዛው ታስባለች። እና ያ እንግዲህ አንድ ሺህ ዩሮ በወቅቱ የነበረው አንድ ሺህ ዩሮ አሁን ካለው ዩሮ ጋር ሲነጻጸር 150ሺ ዩሮ ገደማ ይደርሳልና ኦልሞስት 150ሺ ባሁኑ 150ሺ ዩሮ ነው የሰጠችው እና ሰውየው ለልጁ በጣም በቃ ድግሱን ይደግሳል በደንብ ሰርጉ በጥሩ ሁኔታ ያልፋልና ግን በዚህ አጋጣሚ ለሱ የገዛው ምርጥ ልብስ ነበርና ያንን ምርጥ ልብስ ያ ዋርድሮብ ውስጥ ያስቀምጠዋል። ከሌሎቹ በፊት ከሚያደርጋቸው የነበሩት ልብሶች ጋር ማለት ነው። እና ኦልዌይስ ግን ቁምሳጥኑን ከፍቶ ሲያይ በጣም ያ ያማረው ልብሱ ከነዛ የበፊት ከሚለብሳቸው ልብሶች ጋር መቀመጡ ምንም አልጥም ይለዋል እና ከዛ ምን ማድረግ ይጀምራል? ኦኬ፣ እነዚህ አሮጌ ልብሶች መወገድ አለባቸው፣ አዳዲስ ልብስ መግዛት አለብኝ አዲስ ቁም ሳጥን ማሰራት አለብኝ ብሎ ሌላ ነገር ውስጥ ይገባል ማለት ነው። ቁምሳጥኑን ይቀይራል፣ አዳዲስ ልብሶች ይጨምራል። ከዛ ቀስ በቀስ ቀስ በቀስ አንዱን ሲል አንዱን ሲል የቤቱን እቃ መቀየር ይጀምራል። የቤቱን ስዕሎች ሁሉ በአማራው ስዕሎች ይቀይራል። ተጨማሪ ቅርጻ ቅርጾችን ለቤቱ ገዛ፣ ሳያውቀው ማለት ነው ያቺ ለራሱ የገዛት ልብስ ወደዚህ ሁሉ ነገር አመጣችሁ ማለት ነው። የቤቱን ወንበር ይቀይራል። አዳዲስ ማቴሪያሎች ለቤቱ ይገዛል እና ወደ እንደዚህ አይነት ልምዶች ውስጥ ሰውየው ሳያስበው ገባ ማለት ነው። ከዛ ምን አይነት ሰው ሆኖ ቁጭ አለ? ሰውየው ሁልጊዜ በየጊዜው ራሱን አፕዴት የሚያደርግ ሰው ሆኖ ቁጭ አለ ማለት ነው። ሁልጊዜ የቤቱን ነገሮች አፕዴት ማድረግ የማድረግ ልምድ ውስጥ ገባ ማለት ነው። ለዚህ ሁሉ ልምድ ግን ምክንያት የሆነችው መነሻዋ ምንድን ናት? ለልጁ ሰርግ ለልጁ ሰርግ መደገሻ ከዛች ካትሪን ከምትባለው ንግስት ያገኛት ገንዘብ እና በእሷ ለራሱ የገዛው ልብስ ነው። ስለዚህ ያቺ ልብሱ፣ ሌሎቹ ነገሮቹ ሁሉ ትክክል እንዳልሆኑ አሳይተዋለች ማለት ነው ሰውየውን። ስለዚህ ከዛች ልብሶ የተነሳ የቤቶቹን እቃዎች መለወጥ፣ ቤቱን ማደስ እንደ አዲስ ፈርኒሽ ማድረግ ምናምን፣ ከዛ ሳያውቀው ሰውየው ራሱን በየጊዜው አፕዴት የሚያደርግ ሰው ሆኖ ቁጭ አለ ማለት ነው። ሶ አንዳንድ ልምዶች እንደዚህ ነው የሚጀምሩት። በቃ የሆነች ፖይንት ላይ አንድ ነገር እናደርጋለን፣ ከዛ ከዛች ነገር የተነሳ የሚቀጥለው ነገር ይመጣል። አሁን የሰውየቺ ልብስ ገዛ፣ ከዛ ለዚች ልብስ ደግሞ ልቺ ልብስ የተቀመጠችበትን ቦታ ለማስተካከል ሲል አዳዲስ ልብሶችን ገዛ፣ ቀስ ያለ ቤቱን ማደስ ጀመረ ምናምን ምናምን። ከዛ ራሱን አፕዴት የማድረግ ልምድ ውስጥ ገባ ማለት ነው። ሁልጊዜ ራሱን አፕዴት የሚያደርግ ሰው ሆኖ ቁጭ አለ ማለት ነው። ስለዚህ አንድ ሰውየው ሲናገር ምንድን ነው ያለው? ብዙ ጊዜ የምናደርጋቸው ነገሮች መነሻ አላቸው። እንደውም እንደ ኤግዛምፕል ሲናገር ምንድን ነው ያለው ለምሳሌ አንድ ሰው አለ ሽንት ቤት ይገባል አለ። ከዛ ሽንት ቤት ልክ ይገባና ተጠቅሞ ከጨረሰ በኋላ እጄ ልታጠብ ይላል እጁን ይታጠባል አለ። ከዛ እጁን ሲታጠብ ሳሙና መጠቀም ስላለበት ሳሙና ሲጠቀም ሳሙናው አልቋል አላለቀም ያያል ማለት ነው። ከዚያ ደግሞ እጁን ታጥቦ ከጨረሰ በኋላ ደግሞ የሚያደርቅበትን ፎጣ ይመለከቷል። እጁን ሊያደርቅ ሲል ማለት ነው። ከዛ እጁን እያደረቀ ፎጣው ቆሽሿል አልቆሸሸም የሚለውን ነገር ቼክ ያደርጋል። ኦኬ ከቆሸሸ ይሄ ፎጣ መታጠብ አለበት ይላል። ከዛም ደግሞ ፎጣውን ለማጠብ ለላውንድሪ የሚሆን በረኪና ምናምን መግዛት ያለባት። ሳያስበው ምን ይሆናል እጁን ለመጸዳዳት ሽንት ቤት ገብቶ ብዙ ነገሮችን ስለሚመለከት የሚገዙ እቃዎችን ቼክሊስት ይዞ ይወጣል ማለት ነው። ሶ መጀመሪያ የገባው ግን የጎደሉ እቃዎችን ለማየት አልነበረም። ሰውየው የገባው መጀመሪያ የገባው ለመጸዳዳት ነው። ግን ኦን ደ ዌይ ሳሙና ማለቁን ቼክ ያደርጋል። ሳሙን አልቋል፣ መገዛት አለበት ይላል። ጨርቁ ቆሽሿል፣ መታጠብ አለበት፣ ለመታጠብ በረኪና መገዛት አለበት እያለ እንደዚህ አይነት እንትኖችን ፎርም ያደርጋል ማለት ነው ግን ከገባበት አላማና ከወጣበት አላማ አንጻር ስታዩት ሲወጣ ነገሮች መገዛት እንዳለባቸው አስቦ ነው የወጣው። ሲገባ ግን ለመጸዳዳት አስቦ ነው የገባው። ስለዚህ አንዳንድ ነገሮች ውስጥ ስንገባ፣ አንዳንድ ነገሮችን ስናደርግ ለማድረግ የገባንበትና ስንወጣ የምንወጣበት ስንወጣ ይዘን የምንወጣው ነገር እየተለየ ነው። ሌላ ደግሞ ኤግዛምፕል የተጠቀመው ምንድን ነው? ለምሳሌ አንድ ሴት ሾፒንግንም ተጠቅሟል። ሴቶች ሾፕ ሲያረጉ ለምሳሌ አንድ ሴት ብር ታገኛለች፣ ቀሚስ ልግዛ ትላለች፣ ቀሚስ ትገዛለች። በቃ her plan was በቃ ያንን ቀሚስ መግዛት ነው። ቀሚሱን ከገዛች በኋላ ልክ ልትለብሰው የምትለብሰው ቀን ኦ፣ ጫማ ስታረቅ ቀሚሱን አድርጋ ይሄ ጫማ ከዚህኛው ቀሚስ ጋር ይሄድም፣ ትልና ለዚህ የሚስማማ ጫማ መግዛት አለብኝ፣ በዚህ ጫማ አይደረግም ብላ ጫማ ደግሞ ለመግዛት ታስባለች። ጫማ ከገዛች በኋላ ደግሞ ከዚህ ልብስ ጋር የሚሄድ የጆሮ ጌጥ እያለች የተለያዩ ነገሮችን ሳታስበው ትገዛለች ማለት ነው። ስለዚህ መጀመሪያ የምናደርጋቸው ነገሮች ወደሚቀጥለው አንድ ነገር እየመሩ እንደሆነ ማወቅ አለብን። ሰው መጀመሪያውን የምናደርጋቸው ነገሮች መጀመሪያ አንድን ነገር ስንጀምር የምናደርገው ነገር ይህን ነገር ሳደርግ ቀጥሎ መለያመጣብኝ ይችላል የሚለውን ነገር ማሰብ አለብን ማለት ነው። ላይክ አሁን እቺ ሴት ላንዱ ይሄን ለዚህ ማች የሚያረገ ይሄን ልግዛ ምናምን እያለች ወደ ሌላ ነገር ውስጥ እንደገባች፣ ወይም ደግሞ ሰውየው ሽንትቤት ለመጸዳዳት ገብቶ ሲወጣ ግን የሚገዙ እቃዎችን ቼክ ሊስት ይዞ እንደወጣ ልክ እንደዚህ እኛም አንድ ነገር ስንጀምር ያ ነገር ምን እንደሚያመጣብን ወይም ደግሞ ተከታታይ ነገሮች ምን ሊኖሩት እንደሚችሉ አስቀድመን ማሰብ አለብን ማለት ነው። ስለዚህ ምንም ነገር ከማድረጋችን በፊት ይሄ ነገር ምንድን ነው? ውጤቱ ምንድን ነው? እስከ ተረጋግተን ውጤቶቹን ማየት መቻል አለብን ማለት ነው። ስለዚህ ይሄ ነገር ከሆነ ይሄንን ያመጣብኝ፣ ዞር ብዬ መጀመሪያ ላይ የጀመርኩበትን ፖይንት ማሰብ አለብኝ ማለት ነው። ስለዚህ ሁልጊዜ ቅድሚያ ሰጥተን ለምናደርጋቸው ነገሮች ትኩረት መስጠት አለብን ማለት ነው። ምክንያቱም አንዴ ከጀመር ነው በኋላ ከነዛ ነገሮች ጋር ተያይዞ በሚመጡ ነገሮች የማናውቀው ልምድ ውስጥ እንገባለን። ላይክ ያ ሰውዬ ራሱን አፕዴት የማድረግ ራስን አፕዴት መልካም ነገር ነው፣ ግን ኢንቴንሽናሊ አይደለም። እሱ እዚህ ነገር ውስጥ የገባው በቃ የእሱ ሀሳብ የነበረው ለልጁ ሰርግ መደገስ ነው። ለልጁ የሚደግስበትን ደግሞ ከበቂ በላይ የሆነ ገንዘብ አገኘ። ከዛ ለራሱም ልብስ ገዛ። እጅግ ያማረ ልብስ ነው የገዛው። ልብሱን ሲያስቀምጥ ከልብሱ ጋር አብረው የተቀመጡት ያረጁ ልብሶቹ አስጠሉት። ቁምሳጥኑ አስጠላው። ቀስ እያለ የቤቱን ዕቃ ወደ መቀየር፣ ወንበሮች ወደ መቀየር ምናምን ገባ። ከዛ ሁልጊዜ ራሱን በየጊዜው አፕዴት የሚያደርግ ሰው ሆኖ ቁጭ አለ ማለት ነው። ስለዚህ አንዳንድ ጊዜ ሰዎች ሳያውቁት ማለት ነው አሁን ላይ ያደረጉትን ነገር ሳያስተውሉት፣ ነገር ግን የሆነ ነገር ውስጥ ገብተው ያገኙታል። እንዴት እዚህ ነገር ውስጥ ገባው ብለው ሲያስቡ ግን መጀመሪያ ላይ ያረጓት ነገር ላያስታውሱት ይችላሉ። ስለዚህ ብዙ ጊዜ ልክ ነገሮቻችንን ከመጀመራችን በፊት ነው ማሰብ ያለብን እና መጀመ አሁን ላይ ማድረግ የምፈልገው ነገር ምንድነው፣ ከዚህ ስጋ ተያይዞ ሊመጣብኝ የሚችለው ነገር ምንድነው የሚለውን ትኩረት ሰጥተን። እኔ ጀስት መጽሐፉ ላይ ከኤግዛምፕሉ አንጻር ነው የምናገረው ብዙ ዲቴይሎች እሱ እዛ ላይ ተናግሯል። ግን ከኤግዛምፕሉ አንጻር ግን ስናይ አንዱ ከአንዱ ጋር ተያያዥነት እንዳለው ማስተዋል አለብን። ብዙ የምናደርጋቸው ነገሮች አለ ምክንያት አይደለም የምናደርጋቸው፣ ተያይዘው የሚመጡ ነገሮች እንደሆኑ ማስተዋል አለብን። ስለዚህ አሁን ላይ የማደርገው ነገር ቀጥሎ ምን ሊያመጣብኝ ይችላል ወይም ደግሞ ሳላውቀው ምን ሀቢት ዴቨሎፕ ላደርግ እችላለሁ ወይ ብዬ ማሰብ አለብኝ ማለት ነው። ምክንያቱም ሀቢቶች እንደዚህ ነው ፎርም የሚደረጉት ማለት ነው። ሰዎች ሳያስቡ አንዴ መጀመሪያ ላይ ባደረጓቸው ነገሮች ነው እንትን የሚሉት ሜይ ቢ አንድ ቦታ ላይ አንድ ቦታ ላይ ግብዣ ተጠርተው ሊሆን ይችላል እና እዛ ግብዣ ቦታ ሲሄዱ ስለሚያደርጓቸው ነገሮች ቀድመው አያስቡ። ከሰዎች ጋር ሲገናኙ ምን እንደሚያደርጉ ደግሞ እዛ ቦታ ላይ ግብዣው ላይ ምን ልፍ ሊፈጠር እንደሚችል ምናምን አስበው አይሄዱም። ከሄዱ በኋላ ግን አንዱን በአንዱ ሲያረጉ አንዱን በአንዱ ሲያረጉ ሳያውቁት እንትን ይላሉ። ከሰዎች ጋር ይተዋወቃሉ። ከነዛም ሰዎች ጋር ተዋውቀው ደግሞ ሌላ መስመር ውስጥ ይገባሉ። ወይ ቢዝነስ ሪሌሽንሽፕ ግን የዛች ነገር ጅማሬ ዛ አንድ ድግስ ናት። አንድ ድግስ ቦታ ላይ የሆነ ሰው ይተዋወቃሉ። ከዛ ሰው ጋር እንትን ይላሉ፣ ስልክ ይለዋወጣሉ ምናምን ምናምን፣ አላሰቡትም። ከዛ ከዛ ሰው ጋር ሳያውቁት ሪሌሽንሽፕ ቢልድ ያደርጋሉ፣ ይገናኛሉ። እየተገናኙ በሚያሳልፉት ነገሮች ውስጥ አንዳንድ ሀቢቶችን ዴቨሎፕ ያደርጋሉ ማለት ነው። ስለዚህ ብዙ ጊዜ አስቀድመን ፕላን ማድረግ አለብን ነገሮችን እንትን ስንል በቃ በማስተዋል ማለት ነው። ይሄን ነገር የማደርገው ይሄኛው እንዲመጣልኝ ነው። ይሄን ነገር ለማግኘት ይሄን ማረግ አለብኝ ብዬ ማሰብ አለብኝ ማለት ነው። ቀድሜ ከተዘጋጀውባቸው ነገሮቹ ምንም አልሆንም፣ ምክንያቱም ኦሬዲ አስቤበት ነው የገባውበት። ሳላውቅ ፎርም የማረገው ሀቢት ወይም ልምድ የለም። ስለዚህ ልምዱ ከተፈጠረ በኋላ ይሄ ነገር እንዴት በህይወቴ ላይ መጣ ብዬ እንትን አልልም ማለት ነው። ብዙ ጊዜ አሁን ለምሳሌ ሰዎች በዩሉንታ ሊሆን ይችላል አንድን ነገር የሚያደርጉት በዩሉንታ ሲደወልላቸው ይሄዳሉ፣ በዩሉንታ ከዛ ሰው ጋር ይገናኛሉ፣ በዩሉንታ ግን ሳያውቁ ያንን ነገር ያደርጉት፣ ይመጡና ከነዛ ሰዎች ጋር በሚጀምሩት ሪሌሽንሺፕ የሚፈጠር ሀቢቶችንም አብረው ዴቨሎፕ ያደርጋሉ። ስለዚህ እነዛን ነገሮች ውስጥ ከመግባታችን በፊት ይሄ ልምድ ልምድ ሆኖብኝ ከሚያስቸግረኝ ባለፈው እንዳልኳችሁ ልምድ ማለት ልንተውም እንኳን ብንሞክር የሚያስቸግረን ነገር ነው ብዬ ተናግሬ ነበር። ጉግል ላይ ካለው ሪት ሀቢት ሪፍረንስ የተነሳ ማለት ነው። ስለዚህ እየተቸገርኩ ከመጣው ያንን ነገር ላላደርገው እየፈለግኩ የማደርገው ከሆነ ሀቢት ፎር ማድረግ ያለው ማለት ነው። ልምድ ሆኖብኛል ማለት ነው። ያ ነገር ለምሳሌ ማታ ማታ የማይወጣ የነበረው ሰው ማታ ማታ የማይወጣ የነበረው ሰው ይወጣል። ከዛ አንድ ቀን ይወጣል፣ ሁለት ቀን ይወጣል። ከዛ ማታ ማታ አምሽቶ የሚገባ ሰው ይሆናል ማለት ነው ሌተር ኦን። እኔ እኮ በፊት አላመሽም ነበር ይላል። ግን እቺን ወይ በይሉኝታ ሊሆን ይችላል ሰዎች ማታ ላይ ሲቀጥሩት። ሜቢ ሰውዬው ማታ ማታ ቤቱ ቁጭ እያለ መጽሐፍ የሚያነብ ሰው የነበረ ሊሆን ይችላል ነገር ግን በይሉኝታ አንድ ሁለቴ ከሰዎች ጋር ለመገናኘት ብሎ ወጥቶ ቀስ እያላውንም ሲጠሩት እየወጣ ሳያውቀው ማታ ላይ አምሽቶ የሚገባ ሰው ይሆናል ማለት ነው። ፕራክቲስ ያደርገዋል። በቃ ዴይሊ አምሽቶ መግባትን ፕራክቲስ እያደረገው ይመጣል ማለት ነው። መጀመሪያ ላይ ግን ይህን ነገር ሲጀምረው የጀመረበት ምክንያት ምንድን ነው? ሰው ለማግኘት ብሎ ከሰዎች ጋር ለመገናኘት ብሎ ሰዎቹንም ላለማስቀየም ብሎ ሊሆን ይችላል፣ ምሽቶቹን የወጣው ማለት ነው። ግን እነዛ ልምምዶቹ ሰዎቹን ለማግኘት ብሎ የጀመረው ነገር የራሱን መልካም ነገሮች እያስጣለው ይመጣል ማለት ነው። ስለዚህ ብዙ ጊዜ መጠንቀቅ ያለብን ነገር ለእኛ አሪፍ የሆነው ነገር ላይ ትኩረት ማድረግ አለብን። እኛን ፕሮዳክቲቭ የሚያደርጉን ሀቢቶች ላይ ነው ትኩረት ማድረግ ያለብን ወደኋላ የሚጎትቱ ነገሮች ላይ ሳይሆን፣ በቃ እኔን የተሻልኩ ሰው የሚያደርገኝ ልምድ የማገኝበት ቦታ ላይ ነው። እንደገና ደግሞ ጥሩ ልምድም ካለኝ ይሄን ልምዴን እንድጥል የሚያደርጉኝ ሌላ ምንም አፖይንትመንቶች ሊሆኑ ይችላሉ፣ ወይም ደግሞ ቦታዎች ሊሆኑ ይችላሉ። ሪሌሽንሽፕ ሊሆን ይችላል። አያፍቱ ሀቱ ስቶፕ ቤት ማለት ነው ሀቢት ሳይሆን የራሴን መልካም ሳያስጥ መልካም ነገሮች ሳያስጥ ላይ ከመጀመሪያውኑ ልቋጫው ይገባል ማለት ነው። እና ትልቁ ከዚህ ሰውዬ ኤግዛምፕል ለልጁ ሰርግ ለመደገስ ብሎ ራሱን ወደ መለወጥ አክቹዋሊ ፖዘቲቭ ነው። ሰዎቹ ራሳቸውን ማሻሻል ነገራቸውን ማሻሻል አለባቸው። ፖዘቲቭሊ ነው ይህን ሀቢት ዴቨሎፕ ያደረገው። ዞሮ ዞሮ ግን መንስኤው አንድ ነበረ፣ የልጁ ሰርግ ነው። ስለዚህ እኛም ለምናረጋቸው ልምድ ለሆኑብን ነገሮች መንስኤው ምንድን ነው የሚለውን ነገር ማወቅ አለብን ማለት ነው። ለምሳሌ ይሄ ሰውዬ የቤቱን እቃ የማይቀይር ምናምን የነበረበት ምክንያት ወይም ራሱን አፕዴት እንዳያደርግ ያደረገው የገንዘብ እጥረቱ ሊሆን ይችላል። ሰው ገንዘብ ሲያገኝ ራሱን አፕዴት ወደ ማድረግ መጣ ማለት ነው። ግን ዞሮ ዞሮ ሰዎች ማለት ነው ሊተዋቸው የሚፈልጉት፣ አሁን ሰውየው በገንዘብ ማጣት ሊሆን ይችላል፣ ይሄ ነገር ወደ አእምሮ ያልመጣው፣ ወይም ገንዘብ ማግኘት ወደዚህ ነገር አምጥቶታል። ዞሮ ዞሮ ግን እኔ አሁን ልተወው የምፈልገው ሀቢት ካለ ልክ ሰውየው ሀቢቱን እንደቀየረው፣ እኔም ሀቢቴን ልቀይር የሚያስችሉኝ ነገሮችን መመልከት አለብኝ። ለምሳሌ ከአዳዲስ ሰዎች ጋር መገናኘት ከሆነ ከአዳዲስ ሰዎች ጋር መገናኘት፣ ፕሮዳክቲቭ ከሆኑ ሰዎች ጋር መገናኘት አላ አደለ እነዛን መጥፎ ልምዶቼን ማድረግ ወደማልችልባቸው ነገሮች ላይ ትኩረት ሰጥቼ ማድረግ አለብኝ ማለት ነው። ስለዚህ እነዛ ሞር ፕሮዳክቲቭ የሚያደርጉኝ ነገሮች ላይ ባተኮርኩኝ ቁጥር እነዛ ፕሮዳክቲቭ እንዳልሆን የሚያደርጉኝ ነገሮች እየጠፉ ይመጣሉ ማለት ነው። ስለዚህ ቀስ በቀስ ምን እየሆንኩ እመጣለሁ አሮጌውን ነገሮች አሮጌ ልምዶቼን እየተው የምጠላቸውን የማይጠቅሙኝን ልምዶቼን እየጣልኩኝ የተሻሉ ልምዶችን ወደ ማዳበር እመጣለሁ ማለት ነው። ስለዚህ ጀስት የመጀመሪያውን ስቴፕ መውሰድ ነው። ፈርስት ስቴፕ የምንፈልገውን ውጤት ያመጣልናል እና በቃ የተሻለ ልምድን ለማዳበር አንዲስ ዝም ብዬ በደፈ ነው በዚህ ዓመት እንደዚህ ያደረጋለኝ ማለት ሳይሆን፣ ላይክ ባለፈውም ቲዩብ ላይ ነግሬያቸዋለሁኝ። ሰዎች ብዙ ጊዜ አዲስ ዓመት ሲመጣ ይህን ነገር አቁሜ በቃ የተሻልኩ ሰው መሆን አለብኝ ይላሉ፣ ግን እንዴት እንደሚያደርጉት አያውቁም። ግን ጀስት ያንን ነገር ለማድረግ የሚያስችላቸውን አዲስ ጉዞ መጀመር አለባቸው። በፊት የሚሄዱባቸውን ቦታዎች ትተው ወደ አዲስ የሚሄዱባቸው ቦታዎች፣ አዳዲስ ሰዎች መተዋወቅ ከእነዛን ነገሮች የማያደርጉ ሰዎች ጋር ሪሌሽንሽፕ መመስረት አለባቸው ማለት ነው ወይም የተሻሉ ሰዎች የሚያደርጓቸውን ሰዎች መፈለግ ቦታዎች መፈለግ አለባቸውና እዛ ቦታ ላይ ራሳቸውን ማስለም እዛ ቦታ ላይ ራሳቸውን ማስለመድ አለባቸው ማለት ነው። አለበለዚያ ግን በቃ ስቲል እንፈልጋለን፣ ግን እነዛን ልምዶች ተሸክመናቸው ነው የምንቀጥለው ማለት ነው። ስለዚህ አዳዲስ ሀቢቶች ፎርም፣ የተሻሉ ሀቢቶችን፣ የተሻሉ ልምዶችን፣ ፕሮዳክቲቭ የሚያደርጉንን፣ ውጤታማ የሚያደርጉንን ባለፈው እንዳልኳችሁ ደግሞ ምንድን ነው ኳሊቲ ያለው ህይወት እንድመራ የሚያደርጉኝን ልምምዶች ውስጥ መግባት አለብኝ ማለት ነው። እንደዛ አይነት ኳሊቲ ኦፍ ላይፍ ያላቸው ሰዎች ጋር መጠጋት፣ ከነሱ መማር እንደዛ አይነት እንደዛ አይነት ሐሳብን ሊያካፍሉኝ የሚችሉ ቪዲዮዎችን፣ ትምህርቶችን መማርና ማወቅ አለብኝ ማለት ነው። ይህን ካደረግኩኝ ስሎሊ ራሴን ተለውጭ አዲስ የምፈልገውን ሀቢት ማድረግ ጀምሬ ያገኘዋለሁ ማለት ነው። ስለዚህ መጀመሪያ ላይ የምናደርጋቸው ነገሮች ላይ ትኩረት መስጠት እንዳለብን ያሳያል ማለት ነው ክፍሉ። ስለዚህ እንደዚህ በማድረግ የተሻለ ሀቢቶችን ዴቨሎፕ ማድረግ እንችላለን ማለት ነው። ሌላ ጊዜ ደግሞ በሌላ ሀሳብ ወይም ደግሞ በዚሁ ሀሳብ ሌላ ያገኘሁትን ከዚሁም መጽሐፍ ሊሆን ይችላል ወይም ከሌላ ነገሮች ላይ ያገኘሁትን ይዤ እመጣለሁ። ለዛሬ በዚህ ይጨርሳል።